ኬ የእናቱ ልጅ ቀብራራው ማለት ነው። ቀብራር በለ መጠየቅ እንዲ ነው ወይ እኔ አለምንም በሚል ሙዚቃ ነው እንግዲህ ዛሬ ብሩኬ ዘና ፈታ እያለ ነው፣ እና መብቱ ነው። በቃ ዘና ፈታ ይበል፣ ቀብረር ይበል ማለት ነው። በቃ ሁለቱ ማንም ሰው በመረጠው መንገድ ነው የሚሄዱ አይደለም። ስለዛ ሀይሚን ብትመጣ እኛ እንቀበላለን፣ ምንም ችግር ያለብንም፣ ብሩኬም ሲመጣ እንቀበላለን። እነሱ ብቻ ዘና ፈታ ይበሉ፣ ህይወት ይቀጥላል አይደል? ህይወት ይቀጥላል ማለት ነው። በእርግጥ አንድ ላይ ስለለመር ናቸው ሀይሚና ብሩኬ አንድ እንዲሆኑ ስለፈለግን ነው እኛ፣ ስለፈለግን እኛ ስላሰብን ደግሞ የሚሆን ነገር የለም አይደለ? ሁለቱ ሲፈላለጉ ነው እንጂ እኛ ስለፈለግን አይደለም። እና ህይወት ደግሞ ያው እራሷ በመረጠችው መስመር ነው የምታስኬደው። እሱን በመረጠው እሷን በመረጠው ተከባብረው በእህትና በወንድም መቀጠል ይችላሉ። አስከፋም ለማለት ነው ቤተሰቦች እና ዛሬ ያው ብሩኬ ዘናፈታ እያለ ነው። ዘናፈታ ይበል፣ ሀይሚም ዘናፈታ ትበል። ግን ያው አንዳንድ ያለ አደለ ኮሜንቶች ዘናፈታ ነው የምታደረጉ። የእውነቴን ነው ምላችሁና ኮሜንታችሁ ብሩኬ የእውነት ጨክነህ ነው ወይ በጨረቃዋ ላይ ይህኔ ኮ ካሜራ ማኗ ጨረቃዋ ትሆናለች እያላችሁ ኮሜንታችሁ ፈታ አደርጋልና፣ ደስ ይለናል። የእውነት ደስ ይለናል፣ ደስ ይለናል። ብሩኬ ዘናፈታ ሲል ሀይሚ ካሜራ ማን ብትሆን ሀይሚ ዘና ፈታ ስትል ብሩኬ ካሜራማኗ ቢሆን በጣም ነበር ደስ የሚ ታገኝቶ ነው እንዴ። በዛውም እንዲያውም ሀይሚ የብሩኬ ካሜራማን ስትሆን ብሩኬ የሀይሚ ካሜራማን ሲሆኑ በቃ በዛው ይቀጥላል ማለት ነው እና ቢሆን ደስ ይለን ነበረ ማለት ነው። ቤተሰቦች ለማንኛውም ብሩኬ ቀብራራው ዘና ፈታ በል፣ ህይወት ይቀጥላል። ማንም ሰው በመረጠው መንገድ ሳይሆን ህይወት በመረጠችው መንገድ ነው የሚሄደው እና ሁለቱም እኮ ህፃን ልጆች አይደሉም። ቅመሟ እኮ ተናግራለች እኮ እኛ ህጻን ልጆች አይደለንም እኮ እኔ እያንዳንዱ ማረጋትን ነገር አውቃለሁ፣ ህጻን ልጅ አይደለሁም ብላለች። ትናንት የነበረች ሀይሚ ዛሬ የለችም። ትናንት የለበስኩት አንድ ወር በፊት አለች። ከአንድ ወር በፊት ገሰች የለበስኩት ልብስ ከአንድ ወር በኋላ አይሆነኝም አለች። ስለዚ ሀይሚ ሁለ ነገሬ እየተቀየረ ነው፣ እኔ በፈለግኩት መንገድ መሄድ መብቴ ነው ብላለች። ሀይሚዬ መብትሽን በደንብ እንጠብቃለን፣ ችግር የለው። ብሩኬም በፈለገበት መንገድ መሄድ መብቱ ነው ከዚህ በኋላ ማለት ነውና ሁለታችሁም ብቻ በያላችሁበት፣ ሁለታችሁንም ስለምንወዳችሁ በያላችሁበት ሰላማችሁ፣ ጤናችሁ ይብዛ። መብታችሁ ነው፣ ዘና ፈታ በሉ። ማንም አይከለክላችሁም እና ያው በአንድ ላይ ብትመጡልን ብለን ነው አደል? እንደ ቤተሰብ በአንድ ላይ ብትመጡልን ብለን ነው። ስለለመድናችሁ እኮ ነው። መላመድ መጥፎ አይደለም። እኛ በዚህ እያየናችሁ በቤቱ ለመድን፣ በዛ ለምደን አንድ ላይ እንድትሆኑ እንፈልገን ነው እንጂ ሁላችሁም ያው መብታችሁን የመረጣችሁትን ህይወት መኖር መብታችሁ እንደተጠበቀ ነው። እኛ ስለፈለግን እኛ ስላልፈለግን አይደለም። በተረፈ ሁለታችሁ በያላችሁበት ሃይሚቾ እኛ እንወድሻለን፣ ብሩኬም እንደዛው ማለት ነው። በያላችሁበት ሰላማችሁ ይብዛ። ብሩኬ ቀብላራውም ፈታ